የልጅነት ትሮማ ነው ያሳለፈችው። የልጅነቷ በደል ደርሶባት ነው። ሰላም እህቴ፣ እንዴት ነሽ? ደህና ነሽ? አለን እና ልጀምር። የአንቺ ምንድን ነው? አስተማሪ ታሪክ? አስተማሪ ታሪክ የለም እና ምናልባት አስተማሪ የሆን ይሆን አላውቅም። ግን ታሪክ ለመናገር ይገባት። እስኪ ሰምተን ታሪክሽን እኛ እንወስናለን፣ ያስተምራል አያስተምርም። ቤተሰብ ቆይ፣ እንዴት ሜምበር ሁኑ። አዋን ሰከድ ማሪ ሜምበር አልሆኑም። ዛሬ ምንድን ነው? ስንት ሰው ነው ሜምበር የሆነው? እስካሁን መቶ ሰላሳ ዘጠኝ ሰው ብቻ። ሜምበር ሁኑ፣ ሁላችሁም። ከስሜ ጎን ያለው ልብ ቅርጽ በመንካት ሜምበር ሁኑ። ሜምበር ሁኑ። ሌትስ ጎ ፋሚሊ፣ ሁላችሁም ሜምበር ሁኑ። እና ጊፍት ጋላሪ ነው ሙሉልኝ። ፖሊስ ሰኞ ነው ዛሬ ሰኞ ሰኞ ነው፣ አፕዴት የሚሆነው ቀላል ቀላሉን ሙሉልኝ። ጊፍት ጋላሪ ፔፐር ካን፣ እስኪ አንድ ሰው ፔፐር ክራንን ይምላው። አምስት ፔፐር ክራን ግን አንድ ሰው ነው መሆን ያለበት። እሺ፣ አንዱን አንድ ሰው ነው። የእሷን ታሪክ ምስጋና ቢስ ነኝ። ጎበዝ፣ አየሽ፣ እንደዚህ አይነት ታሪኮች ስትሰሚ ታመሰግኛለሽ። አንቺ ስላለሽበት ነገር ታመሰግኛለሽ። አመስጋኝ እንድትሆኝ ይጠቅመሻል። አየሽ ቢራቢሮ እኛ ሰዎች የባሰ ነገር ነገር ካልሰማን ያለንበትን ሁኔታ እናመሰግንም። ስንባል ማጠቃለን። ቴንኪው ቤተሰብ ሜንበር ሁኑ። ሁላችሁም ሜንበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜንበር ሁኑ። ለሚይኔና ቴንኪው አምስት አምስት ንኪዩ ገንዬ አምስት ሲሞላ አቁም። ሺ ማ ስድስት ነው የጠየቀው። ምሳሌ ሌሚክ በቃ ገንዬ ሞልቷል። ቴንኪዩ ሶ ማች ኔ ውድ ሌሎቻቸው ሜንበር ሆኑ። እሺ ደስታዬ፣ ጀምሪ ታሪክሽን። እሺ ሀብዬ፣ በጣም አመሰግናለሁ ስላስገባሽኝ እና ትናንትም መጥቼ ትዳር ምናምን እፈልጋለሁ ብዬ ብዙ ልጆች በመጥፎ ስም ነበረ የኛ ልጆች ማለት ነው የእኛ ልጆች ምናምን የሚባለውን ነገር አልወደውም። ዘረኝነት ይመስለኛል። የእኛ ልጆች ስትሉ በቃ ተፖሰቸው የነበረ ብቻ ካልሽ በቂ ነው ሽን ይማ አሁንም እየሰሙ ነው። እንግዲህ ስሙ በደንብ ማለት አያገባቸውም። መጀመሪያ ስለ እኔ ምንም የሚያገባቸው ነገር የለም። እኔንሽን ውድጅዋለሁ። እንደዚህ ነው። በአንቺ ሕይወት ማንም ማዘዝ አይችልም። ሰራተኛ ነሽ ደሞዛለሽ? አዎ ማደንቤት ነው። በቃ ደሞዝ ያለው ሰው ማንም አያዘው ምናምን አያዘኝም። እኔን ለእዛውም አዳምጪ ርተ ገንዘብ የሚያመጣ ሰው ማንም ማንም በህይወቱ ማዘዝ አይችልም። ሰርቶ እራሱ ታስተዳደረ ድረስ ሰርተሽ ራስሽን የምታስተዳድሪ ከሆነ ማንም ሰው በአንቺ ህይወት አስተያየት ቢሰጥ እንዳትሰሚ። ማንም ሰው ያዝሽ አይችልም። ለምን አንቺ ሰርተሽ ገንዘብ የምታመጪው ሰውነሽ ታናሽ ስሐኪም ቤት ስትሄጂ ራሳሽ ነሽ መታከሚያሽ የምትከፊ፣ አለቀ። ማንም ሰው በአንቺ ማዘዝ አይችልም። ቤተሰቦች ራሱ አንቺ ላይ ማዘዝ የሚችሉት አስራ ስምንት አመት እስኪሞላሽ ድረስ ብቻ ነው። እኔም ብዬ ያለው አሁን ልክ ማንም መብት የለውም አንቺ ላይ የማዘዝ አክላብዬ፣ ብዬ ቴንኪው ሶ ማች ማይ ላቭ። እሺ ሌትስ ጎ፣ እጃለሁ ልጀምርልሽ። ማለት እኔ ከልጅነት የጀምሩት ፈተና የበዛብን ሴት ነኝ። ግን ፈጣሪ መስገን ፈጣሪን አላማረረው። አባቴ የሞተው ገና በስምንት ዓመቴ ነው እና ቤተሰቤ ደግሞ አባቴ ሌላ ልጆች ነበረው ማለት ነው። ሁለት ልጆች አሉ እና ማዘር እነሱም ታሳድጋለች። እኛም ደግሞ ሶስት ነን እና የገጠር ኑሮ ታውቂዋለሽ። የሀገር ቤት ኑሮ ነው የምንኖረው። እናቴ ደግሞ ያን ያክል ያላት አይደለችም። ትምህርት ቤት ነው የምትሰራው። እና እኔ ደግሞ በቃ ሴት ልጅ በእናቴ እኔ ብቻ ነው ያለሁት ሁሉም ጫና ያለብኝ እኔ ላይ ነኝ። ከዛ ለመምህር ተሰጦ ማለት ነው መምህር እንድታስተምረኝ እንድታሳድገኝ ማለት ነው። ከዛ እሷም ከልጇ እኩል ያሳደገችኝ ብዙ ነገር እያደረገችልኝ፣ ልክ እሷ ስትሄድ ደግሞ ቄሶች ወሰዱኝ። በቃ እናቴ ብዙም እንደዛ አይደለችም። ስለዚህ የካቶሊክ ቄሶች ወስደውኝ ያሳደጉኝ ያለ እነሱም ተቀየሩ ማለት ነው ከዛ በቃ እናቴ የሆነ ራሴ ነፍስ እያወኩ መጣውኝ። እናቴም ሳያት ብዙም እንትን አለለችን። ቤታችን ደግሞ ትንሽ የሳር ቤት ነበረች። ወንድሞችም ደግሞ እንደዛ በደንብ እየበሉ አይደለም። ምንማረው ደግሞ እኛ ያው ብዙ አይነት ነገር እየፈለግን በትንሹ ነው። ከዛ እኔ አዲስ አበባ መውጣት ፈለግኩኝ ማለት ነው። ከዛ አዲስ አበባ ደግሞ አክስቴ ያለች ለመስቀል እኛ ጋር መጣችና እግሯ ላይ ተጠምጥሜ ካልወሰድሽኝ አልኳት። እሷ ደግሞ ትልቅ ሆቴል አላት ማለት ነው። እና አንቺ የማታ አስተምረኝ እኔ ደግሞ ቀን የአንቺ ቤት ስራ እሰራለሁ፣ እና ለእናቴ ደግሞ መስቀል መስቀል ስመጣ አንቺ ለእናቴ የሆነ ነገር ትችልኛለሽ፣ እኔ ደግሞ ሁሉም ነገር እሰራልሻለሁ አልኳት። እሺ ብላኝ ወሰደችኝ ማለት ነው። ሴትም ስለሆንኩኝ እሺ ብላ ወሰደችኝ እሷ ጋር እና ሁሉም ስራ ነው የምሰራው። አስተናግዳለሁ፣ ቡናም ጋኔ ነኝ። ልብስ ጠባ በእጅ ነው በማሽን የላትም በእጅ ነው ማጥብላት። ሌሊቱን ላ እሷ ጋ ነው ስሰራ ምውለው። እና ትምህርቴ ራሱ እየተሳባብኛል። ትምህርት ቤት ስሄድ አስራ አንድ ሰዓት ነበር አስራ ሁለት ሰዓት ይሄዳለሁ። ቶሎ ተመለሽ ትለኛለች። በቃ አክስቴ የሆነ ራሱ ብዙ ታሰቃየኝ ነበረ እና እዛ ትምህርት ቤት እየተማርኩ መምሮቹ ደግሞ ሲያዩኝ ከመምህር ጋር ነበር ያደግኩት ብዙ ታስጠናኝ ነበረ እና ውጤቴ ሲያዩ በጣም ጥሩ ውጤት ነው እና እቺ ልጅ የማታ መማር የለባትም ቀን ትማሪ ያለሽ ምናምን ሁሉም ውጭኛ ችለን አንቺ የቀን መማር ያለብሽ አሉ ከዛ አክስቴ እጅ ስነግራት እንደውም አትማሪም ብላ አስቆመቼ ማለት ነው ትምህርት ቤት አትሄጂም ብላ እና እሷ እሷ ጋር በቃ ትምህርት ሲናቋረትኩኝ ማውቃቸው የሰፈር ልጆች እዛ ቡቲክ የሚሰሩ ነበር ለእነሱ የእጅ ትምህርትን እኮ አስ ቋረጠችኝን እና አክስቴ ደግሞ ብር የከፈለችኝ አይደለም፣ ለሊትም እየተኛው አይደለም። ቀኑ ሙሉ ታሰራኛለች፣ ማታውም ልብስ ጠቢ በማታ የገዛ አክስቴ ሆነ። ገና ማታ በድካሜ እንትን ሳይል ልብስ ጠቢ ትለኛለች። ከዛ እሺ ብዬ ልብስ ሰዓት ብላታለሁ። ከዛ በቃ ጥለሽ ውጭ አሉኝ፣ የሰፈር ልጆች አሉ፣ እዛ ጥለሽ ውጭ። እና አንድ ያጎታችን ልጅ አለች እዛ ከእሷ ጋር ቡና ውጭ አለ እዛ ላይ ቡና ጀምሩ ከእሷ ጋር። እሷ አግዣት እና እሷ ትንሽን ቢሆን ትከፍልሻለች፣ ባትማሪ ራሱ ብር ትከፍልሻለች፣ ከእሷ ጋር ስር ያሉኝ። እሺ እሺ ብዬ አክስቴ ጋር ወጣውኝ እና እሷ ጋር ሲሄድ ምን ትላለች አክስቴ፣ እሷ እኮ እንትነች ውጭ የወጣችው የወንድ ጥማት አለባት። ወንድ ስለምትወድ ቤት ትታ አስፋልት ላይ እንድትታይ ነው። ከዛ ለእሷ አይኖኗ ወንድ ስባል ከዛ ስቦላት ቡና እንድታፈላ እንድታመጣላት ነው ምናም ብላ ታውራለች አክስቴ። እንደዛ ስትል እቺ ያጎቴ ልትሰማ ነው። ከዛ አንቺ ምንድን ነው ምናም ስትለኝ እኔ ምንም አላልኩም። ምንድነው ይሄ እየሰራውልሽ ነው እንዳለችም፣ እኔ በጣም የሴት ጓደኛ የለኝም። የሚገርምሽ ነገር የወንድ ጓደኞች ነው ያሉኝ፣ እና እነሱ እነሱ ስለሚያዩ በቃ ከወንድ ጋር እንትን ነው የሚሉኝ ከዛ እሷን ደግሞ ስታይ ብዙ ወንዶች ይመጣሉ እሷ ጋር። ድንች ጀመርን በቃ በእኔ የመጣ ድንች ጀመርን። ድንች እንሰራለን በቃ ማንሰራው ነገር የለም። ከዛ እሷም ደግሞ ትንሽ የራሷ ነገር ሲሻሻልላት እኔን ማራቅ ጀመረች ማለት ነው። ከዛ እኔ ደግሞ እንደዛ ሲሆን ደላላ ቤት ገባውኝ። ደላላ ቤት ገብቼ ስራ ለመፈለግ ማለት ነው። ከዛ እሷም ቤት ወጣሁኝና ሁለት ቀን ቱቦ የሚባል ታውቂያለሽ የቆሻሻ ምናም የሚጣልበት እዛው ተኝቼ ሁለት ቀን እዛ አሳለፍኩኝ ማለት ነው። ከዛ የሆነ ቀን አንዱ ቀን ማለት ነው ዝናቡ እዛው ሲቀጠቅጠ ነው ያደርኩት። ደላለው ደግሞ በማግስቱ ነይ ነው ያለኝ። ከዛ እዛ ተኝቼ ከዛ በማግስቱ ሲሄድ ደግሞ ሁለመቱ ለደላለ ሁለት መቶ ያስቀጣሉ ሁለት መቶ ነው መከፊው ማለት ነው። ከዛ እኔ ስለ እናቴ ነገርኩት እና ለነሱ አንትን እኔ እኔ የፈለግከው ነገር ከፍላለሁ ብቻ የመጀመሪያ ደግሞ ዘን ቢሆን እሰጥሃለሁ ግን አሁን እኔ ስራ መግባት አለብኝ። አሁን መስቀልም እየመጣ ነው፣ ይኸው ስድስት ወር አልፎኛል እዚህ ከመጣው፣ ግን ለእናቴ አንድ ቀን ብር ልክ ይላት አላቅም እና ምንም የደላ ህይወት የለኝ፣ በእናት አልኩት። እሱም ሳለክስ እግዚ አሳዝኘ የሆነች ሴት ቤት አስገባኝ ማለት ነው እና እሷም ደግሞ ችግር የነገርኳት እንዲህ እንዲህ ነኝ፣ እናቴ ምስኪን ነች፣ እና ሰውም ያቃተል ሰፈር። አሁን እዚህ ውስጥ ያሉም የሚሰሙ ማለት ነው የእኛ ሰፈር ልጆች፣ እና እንዲህ እንዲህ ነኝ፣ ሴት ብቻ ነ ምናምን። ስለ እሷ በቃ እኔ እንጃ እናት ሆነችኝ። በጣም ብዙ በቃ ብዙ ነገር አደረገችልኝ፣ ልብስ ገዛችልኝ ማላቆ ጫማ አለበሰችኝ ብቻ እግዚአብሔር ይመስገን ጥሩ ሰው አገናኘኝ ማለት ነው። እና እሷ ጋር እየሰራሁ እየሰራሁ እንደዚሁ መስቀል መጣ። ከዛ ለመስቀል መጥቶ እሷ ጋር እናቴ እናቴ ጋር ሄድኩኝ ማለት ነው ለበዓል እኛ ጋር አይቀርም። በቃ እናቴ ይከፋታል። እና እሷ ጋር ሲሄድ የሆኑ መምህራኖች ነበሩ እንዴ እነዚህ እዚህ ቤት ያሉ ልጆች በጣም ጎበዝ ተማሪዎች አሉ። ለምንድነው እንደዚህ በትንሽ ሳር ቤት እንትን የሚሉት? እኛ አቧተን ቤት እንስራላቸው ምናምን አሉ ማለት ነው። ከዛ ቄሶቹም እኛ እንደግፋቸዋለን እሺ ይስሩ ምናምን አሉ እና ሰላሳ ቆርቆሮ ተሰራ ሳር ቤቱ ፈርሶ፣ እኔ ደግሞ ሳር ቤቱ አይፈርስም የአባት ማስታወሻ ነው ብዬ በሳር ቤቱ እንትን የሆነ ነገ እዛው ሳር ቤቱ ላይ የሆነ ነገ ይደረግ ሲባል አይ ቆርቆሮ ይሁን ሳር ቤት እሳት እንኳን ቢነካው ቶሎ ይቃጠላል፣ ምናምን አሉ። ከዛ እሺ ብዬ በቃ ሰላሳ ቆርቆሮ እና ወንድሜ ደግሞ የአባቴ ልጅ አላልኩሽ፣ እሱ እሱ ሙስሊም ነው። አንድ ቤት ነው የምንኖረው እና እሱ ለሱ ነፃነት ሲባል አግብቶ ያ ሰላሳ ቆርቆሮ ለሁለት ቦታ ተካፈለ ማለት ነው። እሱ ግማሹ እንዲኖር። ሃይማኖት ማወቅ አይጠበቅብንም። እሺማ ሃይማኖት ሰጠቅሽ፣ ያው ለመሰልሽ፣ በጣም ብዙ ክፉ ሰዎች አሉ። አንዱ ባጠፋው፣ ለምሳሌ አንድ ሙስሊም ባጠፋው ሙስሊሞች እንደዚህ ናቸው፣ አንድ ክርስቲያን ባጠፋው ክርስቲያኖች እንደዚህ ናቸው፣ አንድ እንትን ባጠፋው እንትኖች እንዲህ ናቸው የሚሉ ክፉ ሰዎች ስላሉ ታሪክ ስትናገሩ ሃይማኖት አትጥቀሱ። እሺ አይ ብዙ ነገር ስለደረሰብኝ ነው። እዚህ ሚዲያ ላይ አንቺ ቤት ከገባሁ ጀምሮ ደው ብዙ ነገር እያሉ ነበረ። አሁ ይሰማለን አይሰማም? አንቺን እና በሩ ተዘግቶ ነበር ለካፍ በሩ ሲዘጋ ኢንተርኔቱ ይቆራረጥ፣ የሳሎኑን ዋይፋይ ነው መሰለኝ። ሰማለሁ አሁን አለው። ከዛ ሀገር ቤት ገባሁኝ ያው ሰላሳ ቆርቆሮ ተሰራ እና ግማሽ ግማሽ ተደረገ። ብቻ ደስ አለኝ። ቢያንስ በእንደዚህ በኛ በኛ በልጆች የመጣ ያ ቤት መሰራቱ በጣም እሷ እናቴ በጣም ታዋቂ ጎበዝ ነች። ገበሬ ነች፣ በይ እንደ ገበሬ ገበሬ ነች። በቃ ማሰራው ስራ የለም ለሁሉም ታዛዥ ነች። እና ተመልሼ አዲስ አበባ ስመጣ ዝም ብዬ ማለት ነው። ቢያንስ ለሶስት ወር ሰው ቤት ሰርቼ ራሴን ሄጄ ፓስፖርት ማውጣት አለብኝ። በቃ እኔ ምንም ኢትዮጵያ ላይ ይሰካልኛል ብዬ አላስብም። ከዚ አገሬ ጥዬ ወደ ሌላ ሀገር መሄድ አለብኝ ብዬ እንትን ሄድኩኝ እና ፓስፖርት አወጣሁኝ። ለሶስት ቀን ቀጠሩኝ። ሮብ ነው የተባልኩኝ፣ ሮብ ሄድኩኝ ማለት ነው። ከዛ የሚገርምሽ ነገር በደላላ ቶሎ ነው የመጣልኝ። ዝም ብዬ የሞከርኩት ያኔ ዝም ብዬ አላ ይመጣል አይመጣም ሳይሆን ዝም ብዬ በቃ ለእግዚአብሔር ተስፋ አድርጌ፣ ከዛ ቤሩት ስሞክር መጣልኝ ቶሎ ከዛ እነ መቶ ልሻ ስባል ምንም ልብስ ራሱ አንድ ልብስ አለ ነው የወጥኩት እና እዛም ደግሞ እንትን ኢትዮጵያዊ ያለች የምታስትሮጉም ቤሩት ላይ። ከዛ እኔ ደግሞ እንደዛ ፈጣን አይደለውም። በቃ የሆነ እንደዚህ በጣም ፈጣን ፈጣን አይደለሁም። ቅዝቅዝ ያልኩነ አሁን እንደውም ከቤሩት ወደ ዱባይ ስመጣ ነው በጣም ጥሩ ልጅና ፈጣን የሆንኩት እንጂ ያን ያክል ፈጣን ልጅ አነበርኩም። ከዛ ወደ ቤሩ ሲሄድ ደግሞ ወንድሜ አንድ ወንድሜ አዲስ አበባ ይሄድና ከዱርዬ ከሳያቅ መርካቶ እየሄደ ይደባደባል። ሲደባደብ ዱርዬ እንደሆነ ሳያቅ ወደኋላ ሲወድቅበት ከኋላው ደም ይፈስና ወንድምሽ እድሜ ልኩ እስር ቤት ይታሰራል፣ ያለዛ በየሳምንቱ ላርጋ አንዳንድ ሺህ ብር፣ ከዛ አንዳንድ ሺህ ብር ካልከፈልሽ ወንድምሽ እስር ቤት ነው የሚታሰረው ምናምናሉ። ከዛ ሲሉኝ እሺ ብዬ ለወንድሜ ለራሴም ትቼ ለወንድሜ መላክ ጀመርኩኝ። በቃ እሱ እንዳይታሰር ማለት ነው። ከዛ ያልቀው ሁሉ ችዬ ከፍዬ ጨረስኩኝ። አንድ አመት ከስድስት ወር ሆነኝ ማለት ነው። ምንም የራሴ በእጄ ብር የቤሩት ብር ነው፣ በጣም አነስተኛ ነው። ደግሞ በራሷቸው ብር ነው የሚሰጡኝ፣ በዶላር አደለም እና በጣም አነስተኛ ብር ነበር የሚሰጡኝ። ከዛ ሶስት አመት እንደምንም ሶስት አመት ሞላውኝ። ግማሽ ግማሽ ነገሮች መቻል ጀመርኩ። ለእናቴ ይሄ በቃ ለእናቴ ትንሽ ነገር ችዬላታለሁ፣ ግን ያን አክል የሚያረካ ነገር አላረኩም። ወንድሞችም ጨርሼ በቃ አገር ስገባ ያ መለሽ የዛው ድሃ ውስጥ ነው ዊ አሁንም፣ በቃ ቤሩት ይቅርብኝና ዱባይ መሞከር አለብኝ አልኩኝ። ዱባይ ወጣሁኝ ማለት ነው። አሁን ዱባይ እዚህ ከመጣው ሁለት አመት ከአራት ወር ነው ግን አሁን ደስ የሚለው ነገር ለእናቴ ትልቅ ቤት ሰርቼላታለው፣ እና ግን ብዙም ይጎለን ነገር አለ እና ይሄን ለመናገር ነበር የገባሁት። አስተማሪ ይሁን አይሁን አላውቅም፣ ብቻ አሁን ላይ ጥሩ ደረጃ አለን። አሁንም እየተቆራረጠ ነው ኢንተርኔቴ፣ ጥሩ አይደለም። ዋትስ ጎይንግ ኦን ይህስናሽ ትሰሚያለሽይ ደግሞ ደስታዬ ካንቺ ነው እናቴ። ጨርሽ ያለው እኮ አልሰማሽም። ጨርሽ መጨረሻ ረጁ እኔ እየተቆራረጠ አልተሰማኝም። መጨረሻውን አልሰማሁም። መጨረሻ እዚህ መጣሁ። ለወንድምሽ ለወንድምሽ ወንድምሽ ሰው ገፍትሮ ወድቆበት ደምቶ ለእሱ ገንዘብ እየላክሽ ያልጋ እንደነበረ አንቺ ግን የመጣሽው ለእናትሽ እንደነበረ እዛ ድረስ ነው የተሰማኝ እና እና እዛ ሄጄ ያ ሁሉ አሮኩላት። ከዛ ሶስት አመት ቁጭ አልኩኝ። የቤሩት ብር ትንሽ ስለነበረ ብዙም እንትን ያናክል አሮክ የሚባል ነገር አላሮኩላትን ለማዘር ተመልሼ ሀገር ሲሄድ ያው ቦታ ነን እና በቃ ዱባይ መሄድ አለብኝ ብዬ ተነሳው ማለት ነው። ስለዚህ ዱባይ፣ አዎ ዱባይ መጣ። አሁንም ያለው ዱባይ ነኝ እና ሁለት አመት ከአራት ወር ነው ሳይመን ሊቭ ዘዶር ኦፕን ማሚ

ሶስት አመት ቤሩት ሰርታ ማለት ነው አይደል? ሶስት አመት አይደለ? ቤሩት የሰራችሁ ጎበዝ፣ በርቺ ጀግና ነሽ። ምንድን ነው ያስቃቸው? ቤቱ ያስቃል ዋታፕን በራሷ በጣም ስትተማመናለች ስለምትኮራበት ነው ያሳየቻችሁ፣ ልፋቷን፣ ድካሟን፣ ለእናቷ ቤት መስራቷን፣ ጀግንነቷን ልታሳያችሁ፣ ለሌሎቻችሁ መራ ልትሆናችሁ፣ ልታስተምራችሁ። ምን ያስቃል? ይሄ ምኑ ያስቃል? ሰው በራሱ የሚተማመን ሰው ማለት ባለው ነገር የሚኮራ ነው። አንቺ ጂ ፕላስ ቱ ምናምን ሊኖርሽ ይችላል። አንቺ ሀያት ሪል ስቴት ሊኖርሽ ይችላል። እሷ ደግሞ ይሄ ለእሷ ሀያት ሪል ስቴቷ ነው። ሰው ማለት በራሱ የሚተማመን ጀግና ሰው ማለት ባለው ነገር የሚኮራ ነው። ባለው በራሱ ነገር የሚኮራ ነው። ሶስት አመት ቤት ሰርታ ለእናት ወይም ቤት ሰርታ ልጃግ ነው ናት እኮ በዛ ሚዩት ሳታረግ ነው የሄደችው። ሚዩት ላርግላት ሰው ማለት በራሱ ነገር የሚኮራ ነው። በራሱ የሚተማመን ሰው ማለት የፌስታል ቤትም የሸራ ቤትም ይኖረው በራሱ ነገር የሚኮራ ሰው ነው። በራሳቸው የማይተማመኑ ሰዎች የራሳቸውን ነገር እያጥላሉ የሰውን ነገር ያደንቃሉ። የራሳቸውን የጎጆ ቤት ደሳሳ ጎጆ እያጥላሉ የሰውን ቪላ ቤት የሰውን ፎቅን ያደንቃሉ። በራሱ የሚተማመን ሰው ማለት በራሱ ነገር የሚኮራ ነው። ምንም ይሁን የራሱ ነገር በራሱ ነገር ኩራት የሚሰማው ያለውን ነገር ይዞ ለአለም ወደ አለም የሚወጣ ያለውን ነገር ይሄ የኔ ነው ብሎ በራሱ ነገር ኮርቶ የራሱን ነገር የሚያሳይ ሰው ያ ሰው በጣም በራሱ ይተማመናል ማለት ነው። ኮርታበት ቤቷን ጓጎብታለች። ጎበዝናት፣ ጀግና ናት። ይሄ ቤቱን ስታዩ ለሳቃቸው ሰዎች ረሃቡ በቤቱ አደለም። የሚስቁት በታሪኩ ነው። ምንም ማያስተምርም አያስቅም። ታሪኩም ማያስቅም ያስተምራል። ጥንካሬዋን፣ ጉብዝናዋን ያሳያል። ኦኬ፣ ብሯን ለቦይፍሬንድ ይዛ በቦይፍሬንድ ብሯን ሳትጨርስ ብሯን ለቁም ነገር ማዋሏ ለቤተሰቧ ራሷን መስዋዕት ማድረጓ ያስተምራል። እያንዳንዱ ነገር መማር ከፈለግሽ ያስተምርሻል። ቢራቢሮ ላንቺ ነው ይሄ መልስ፣ ኮመንትሽ ና መቤ ነው መመልሰልሽ። መማር የሚፈልግ ሰው ከእያንዳንዱ ነገር በህይወት ይማራል። ህይወት ራሱ ትምህርት ቤት ናት። መኖር በራሱ ትምህርት ነው። ኤሪ ዴይ ዊ ለርን ሳምቲንግ ኒው። ሶሪ ሌሚ ትራንስሌት ኢት። በየቀኑ አዲስ ነገር በህይወታችን እንማራለን። አዲስ ነገር፣ ህይወት ትምህርት ቤት ናት። መማር የፈለገ በየቀኑ አዲስ ነገር እኔ ከልጆች ይማራል፣ ትናንት ከተወለዱ ልጆች። ኤቭሪዴይ አዲስ አዲስ አዲስ ነገር እንማራለን። ሁሌም አዲስ ቀን ነው፣ ሁሌም አዲስ ነገር እንማራለን። የማንም ታሪክ አይናቅም፣ የሁሉም ሰው ታሪክ ያስተምራል። እና ጥንካሬዋን አይተናል፣ በጥንካሬዋ ተምረናል። በደረሰባት ነገር በልጅነቷ ስታለቅስ አልኖረችም። በልጅነቷ ተበደለች፣ ያንን ነገር ተወጣችሁ። ምክንያቱም እናት አባቱ ጋር የሚያደግ ሰው እና ሰው ጋር የሚያደግ ሰው አንድ አይደለም። ዘመድ ጋር የሚያደግ ሰው እና እናት አባቱ ጋር የሚያደግ ሰው በራስ መተማመናቸው እኩል አይደለም። እናት አባቱ ጋር የሚያድ። ለዚህ ነው እኔ እምላችሁ ወልዳችሁ ቤተሰብ ጋር ጥላችሁ አረብ ሀገር አትምጡ። ልትወልዱ ልጆቻችሁን ራሳችሁ ልታሳድጉ ሬዲ ካልሆናችሁ አታግቡ። ሬዲ ስትሆኑ ታገባላችሁ። ምክንያቱም እናትና አባት የሚያሳድጉት ልጅና ዘመድ ጋር የሚያደግ ልጅ ኮንፊደንስ እኩል አይደለም። ዘመድ ጋር የሚያደግ ልጅ ያለመፈለግ ስሜት ይሰማዋል። ዘመዶቹ እንደሆኑ እያሳደጉት ሲያውቅ ያለመፈለግ ስሜት ይሰማዋል። ትምህርት ቤት ሲሄድ ራሱን ከጓደኞቹ ጋር ያነጻጽርና ጓደኞቹ እናትና አባታቸው ነው የሚያሳድጓቸው፣ እድለኛ ስለሆኑ ተወዳጅ ስለሆኑ እኔ ግን ተወዳጅ ስላልሆንኩኝ ወይንም ከኔ ገንዘብ ስለሚበልጥባቸው ቤተሰቦቼ ገንዘብ ለማምጣት እኔን ጥለው ስደት ሄደዋል። ለምን እኔ ከኔ ገንዘቡ ስለሚበልጥባቸው ብሎ ነው የሚያስበው፣ በልጅ አይምሮ። ገባችሁ? አንዬ ወተሽ ጊቢ እንቫይትሽ እስካሁን አልሄደም፣ ሎዲንግ እያለ ነው። ከቲክቶክ ወጥተሽ ዩቱብ ወይም ፌስቡክ ደርሰሽ ነው የሃኒ ፋሽን እና። በእናትና አባቱ የሚያሳድጉት ልጅ ቂጣም እየበላ ቢያድግ በእናትና በአባቱ ፍቅር እየተሰጠው እየተሳመ እየተሻሸ የሚያድግ ልጅ በራስ መተማመን አለው። ዘመድ ጋር ክትፎ እየበላ ቢያድግ በራስ መተማመኑ እኩል አይደለም። ዘመድ ጋር የሚያድግ ልጅ እና እናትና አባቱ ጋር የሚያድግ ልጅ። ለመውለድ ሬዲ ካልሆናችሁ አታግቡ ሬዲ ለማሳደግ ሬዲ ካልሆናችሁ፣ አትውለዱ። ሬዲ ስትሆኑ ይደርሳል። ለእናንተ ካልወት የማይሄዱ ለልጆቻችን ነው የምንሰደደው። ኮሀቡ አይኖ እኔ አውቃለሁ፣ ግን ልጆች አይረዱም። ገንዘብ ላመጣልሽ ነው የተሰደድኩት። እኔ መች ገንዘብ ስጭኝ አልኩሽ? እኔ ገንዘብ አምጪ አልኩሽ? ትልሻለች። ልጅሽ ስታደግ ነገር እኔ ገንዘብ ስጭኝ ብዬሻለሁ? ገንዘብ አምጪኝ ብዬሻለሁ? ትልሻለች ገባሽ? ለዛ ነው ገንዘቡ ሳይኖርሽ እሷን ለማሳደግ አንቺ ሬዲ ሳቶኝ፣ ሬዲ አለ ሳቶኝ ማለት እኮ ገንዘቡ ማሳደጊያው ገንዘብ እጅሽ ላይ ሳይኖር አቶ ለጂ እኮ ነው። ገባሽ? ለምን ከወለድሻት በኋላ አስቀምጠሻት ዘመድ ጋር ገንዘብ ፍለጋ ከምትውጪ እና እሷ ስታድግ የእናት ፍቅር ጠምቷት አድጋ ትልቅ ስትሆን ለእሷ ብለሽ ተሰደሽ፣ እሷ ግን እኔ እፈልግ የነበረው የእናት ፍቅር ነበር ገንዘብ አልነበረም ትልሻለች። ገብቶሻል? ያንን ነው ለማለት የፈለግን።